ሰላም ሰላም ውድ ሰዎች የምትወዱኝ የምታከብሩኝ በሀገር ውስጥም በውጭም ያላችሁ ኢትዮጵያና ኤርትራኖች እንዴት ናችሁ? የዛሬ ኦርደሬ ደግሞ ሀይሚ ዩቱበር ሁለት መቶ ሀምሳ ኪ ስለገባች እንኳን ደስ አለሽ። እንዲሁም ደግሞ ብሩክ ሶስት መቶ ኪ ስለገባችሁ እንኳን ደስ አላችሁ። ዩቱባችሁ በዚህ ደረጃ ስላደገላችሁ ከልብ አመሰግናል። እኔንም ደግሞ ስላዘዛችሁ ከልብ ነው አመሰግነው በሀይሚና ብሩኬ ጉዳይ በተያያዘ እጅግ ደስ የሚያሳይ መረጃ ነው። እንግዲህ በውስጥ የሰማሁት አሁን ከሰሞኑ እንግዲህ ብሩክና ሀይሚ ያሉበት ነገር ይታወቃል፣ ብዙዎችን ማስከፍቷል። የብሩኬ ጤና ሁኔታ ታውቋል፣ ብቻ ጥሩ ያልሆኑ ነገሮች አሉ። ነገር ግን በቪዲዮ መግቢያ እንደተመለከታችሁት በአገልግል ስራዋ የምትታወቀው ቲጂ የተባለችው ብሩክና ሃይሚን አመስግናለች። ሀይሚ 250 ሺህ ሰብስክራይበር ምክንያቷን በማድረግ ብሩክ ደግሞ 300 ሺህ መግባቱን ምክንያት በማድረግ አንድ ስራ አሰርተውኛል ለነዲያንም ምግብ እንዳቀርብ ምግብ እንዳበላም አድርገውኛል እኔንም ስራ ሰጥተውኛል፣ ብላ እጅግ ስታመሰግናቸው ተመልክተናል። እንግዲህ በጣም እናመሰግናለን፣ ብሎ ሁሉ ብሩክ ሲያመሰግናት የተመለከትንበትን ጉዳይ ነው እንግዲህ በዛሬው መረጃ ይዘን የመጣ ነው። ከዚህ ጉዳይ ጋር ተያይዞ እንግዲህ እነዚህ ልጆች በሚዲያ ብዙ አልተነገረላቸውም፣ ጥሩነታቸው ብዙ አልተሰማም እንጂ የሰሩት ስራ እጅግ የሚያስደንቅ እንደሆነ ነው በዛሬው ዕለት ላሰማቸው የመጣሁት። እንዲሁም ደግሞ ከሰሞኑ እነሱን እየበጠበጠ የሚገኘው ብሩክና ሀይሚ መካከል እየገባ ብዙ ችግር እያመጣ የሚገኘው እንደቀልድ ከሀይሚ ጋር የተዋወቀው ግለሰብ አሁን ቤቷ እየመጣ የሚያስቸግራት ግለሰብን በተመለከተም ወሳኝ ነጥብ የማስደምጣችሁ ጉዳይ አለ ስለሱም የተሰማ አንድ ዜና አለ ሁሉንም በዝርዝር እንቃኘዋለን ሰላም ውድ የአገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል ቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደረጉኝ በፍቅር በአክብሮት ነው የምጠይቃችሁ እስቲ ሀይሚና ብሩኬ አሁንም ገና ወደፊት ይቀጥላሉ ምትሉ በፍቅር ላይካችሁን አሳዩኝ ላይክ ማድረጋችሁን አትርሱ ላይ ካርጉና ቪዲዮን ጀምሩ። ቀጥታ ይዤ ወደ መጣሁት መረጃዎቼ ነው የማልፈው። እንግዲህ በቪዲዮ መግቢያ ተመለከታችሁ፣ ቲጂ አገልግል ወደ ስራ ተመልሳለች። እግዲ ያው ቲጂ አገልግልን የማታውቋታላችሁ ብዬ ለማሰብ ትንሽ ይከብደኛል። በብዙ ኬተሪንግ፣ በብዙ የአገልግል ስራ ምግቦችን እያደረሰች ሆቴል እስከ መክፈት የደረሰች ነበረች። ነገር ግን በተለያዩ ጉዳዮች፣ በሰው ተንኮል፣ ሰውን በማመን ብዙ ብዙ ነገር ሆነ። ብቻ ወደ ውድቀት ሄዳ ከባድ ሁኔታ ውስጥ በመገኘት ራሷን ጸጉሯን ሁሉ ላሽታ በጣም ከባድ ነገር ውስጥ ሁሉ እንደነበረች ብዙዎች ሰጣችሁ ታስታውሳላችሁ፣ እያስባለሁ ከዛም በመቀጠል ሰዎች ስራ እንዲያሰሯትም ስትጠይቅ ነበር። ብቻ ብዙ ነገር በሷ ህይወት ውስጥ አልፏል ማለት ነው። ታዲያ እንግዲህ እቺ እህታችን ነች ብሩክና ሀይሚን አመስግና እነሱም ስራ ሰተውኛል፣ አሰርተውኛል፣ ሰብስክራይበራቸው መጨመሩን ተከትሎ ትልቅ ስራ ነው ወደኔ ያመጡት ነው ያለችው። እንግዲህ ይሄ ቪዲዮ ሙሉ ሲታይ ደግሞ ብዙ ሰው ነው ስታበላ የነበረው። ብሩክና ሀይሚ ነው እንግዲህ ይህን ትእዛዝ ያዘዟት ማለት ነው። ሁለቱም በጋራ በመሆን ለመልካም ስራ ተባብረው እጅግ የሚያስደስት ነገር ነው ያደረጉት በጣም ያስደስታል። የእውነት ፈጣሪ አምላክ እንግዲህ ባላሰቡት ነገር ይካሳቸው። ነዲያን ስታበላ ሁሉ በቪዲዮ አይተናት ነበረ። ቲጂ እንግዲህ ሙሉ መኪና ምግብ ጭና ነው ብዙ ነገር ያዘዟትን በየመንገዱ እንግዲህ ለተቸገሩ ለተራቡ ሰዎች ምግብ ስትሰጥ የነበረው ማለት ነው። በጣም በጣም ያስደስታል። እዚጋ ሁለት ነገር ነው የጠቀሙት፣ አንድ ምግብ ያጡ የተቸገሩ ለአንድ ቀንም ቢሆን ምሳ ሰጥተዋል። በመቀጠል ደግሞ ቲጂ እህታችንም ከትልቅ የሆቴል ባለቤት ከመሆን ከባለሀብትነት ወደታች መውረዷን ተከትሎ ብዙ ሰው አሁን እሷ ላይ እንግዲህ ስራ እንኳን ተማምኑ እየሰጣት አይደለም። ስለዚህ እሷንም እንግዲህ ወደ ስራ እንድትመለስ ትልቅ መነቃቃት እንዲሆናት እሷን ሁሉ ከፍለው ስራ አሰርተዋል ማለት ነው። እሷን ሁሉ ሞራል ሊሆኗት ማለት ነው። ስለዚህ ሁለት ነገር ነው የጠቀሙት። በጣም ያስደስታል። ከእንግዲህም እንግዲህ ወደ 500 ሺህ ከዛም በላይ ሰብስክራይበር እየደረሱ በመልካም ነገር እየቀጠሉ ፈጣሪ ለትልቅ ነገር እንዲያበቃቸው የእውነት ከልብ ነው የምመኘው። እንግዲህ ከነዚህ ጉዳዮች ጋር በተያያዘ ደግሞ ብሩክና ሀይሚ አሁን ያሉበት ነገር ትንሽ ጥሩ አይደለም። ብሩክና ሀይሚ ያው በመካከላቸው ትንሽ ክፍተት ብቶ ነበረ፣ ብሩክም ታሞ ነበር። በዚህ መካከል ደግሞ እንደ ቀልድ የሀይሚ አስታማሚ ሆኖ የመጣ ግለሰብ ነበር፣ በቪዲዮ የተመለከት ነው። ታዲያ ያ ግለሰብ በአንድ ቀን ትውቅ ነው እንግዲህ ሀይሚን የሚያውቃት ግን እሱ ልጁ ብሎ ብሎ ብሎ ብሎ ቤት እስከ መግባት ድረስ በየጊዜው ቤት እየሄደ እነ ብሩክና እነ ሀይሚ መካከል ራሱ በጣም ብዙ ችግር እያመጣ በቪዲዮም እየተመለከት ነው ነበር። ታዲያ ይህንን አስመልክቶ ነው ብዙዎች ሐሳብ አስተያየት ሲሰጡበት የነበረ አንድ ጉዳይ ነበር። ለምንድነው ለዚህ ልጅ ፍቃድ የምትሰጡት? ለምንድነው ቤት ድረስ ሲገባ ዝም የምትሉት እያለ ብዙ ሰው ሲናገረው የነበረው ይህ ልጅ እኔ በምን አይነት ድፍረት እኔ ስልጣን እያገኘ እንደመጣ እኔ የእውነት ግራ ገብቶኛል። እስቲ እንደ እኔ ግራ የተጋባችሁ ታሳውቁኛላችሁ በኮሜንት ብዬ እኔ እንግዲህ አንድ ሰው ስልጣን ካልተሰጠው መብት ካልተሰጠው በየጊዜው የሀይሚን ቤት እየከፈተ መግባት ማለት በጣም ትልቅ ከባድ ነገር ነው። በቀደም ራሱ አሁን በትናንት በተለቀቀው ቪዲዮ ራሱ ብሩክ ታሞ አልጋ ላይ ባለበት ቅጽበት ራሱ የድፍረቱ ድፍረት ሀይሚን ለማግኘት ሄዶ ሁሉም በተሰበሰቡበት ጭራሽ በር ከፍቶ ገብቶ ከነብሩክ ጋር ከብሩክ ጓደኞች ጋር ሁሉ ሲጣላ ነበር ማለት ነው። እንግዲህ ይሄ ልጅ ከጀርባው ቡታጅራ ያሉ ሀይሚን የሚፈልጉ ሰዎች ሁሉ ከነሱ ጋር እጁ እንዳለበት አስቀድሚም ስናገር ነበር። ያለ ምክንያት አንድ ሰው በዚህ ለመስራት ሰው ቤት እየገባ የሰው ህይወት ይበጠብጣል ብዬ አላስብም። ደግሞ እንደዚህም አይደረግም ማለት ነው። እንዳለችው ሃይሚ አንድ ቀን ያገኘችው ይህን ግለሰብ ታማ በታማ አቅም አንሷት በነበረበት ሰዓት መንገድ ላይ ያገኛት፣ ከዛም ከዛ መንገድ አንስቶ ቤቷ ወሰዳት። ከዛ ነው በቃ ትውቁ የጀመረው። ከዛ በመቀጠል ጭራሽ እንደ ፍቅረኛ ያደርገዋል። ከባድ ከባድ ነገር። ስለዚህ ይሄ ልጅ እኔ ማስቀድሜ ተናግሬ ነበረ፣ ስጠረጥር የነበረውም ጉዳይ ነበረ። ይሄ ልጅ ከጀርባው ሰው ይኖረዋል፣ ያለ ምክንያት እንዲያረግም። ብሩክና ሃይሚ ባካችሁ ነቅታችሁ እናንተ ያላችሁን ነገር አጠናክሩ። ክፍተት አትስጡ። ክፍተት በሰጣችሁ ቁጥር በእናንተ መካከል እየገባ ብዙ ችግር ማምጣቱ አይቀርም እያልኩ ነው ደጋግሜ ስናገር የነበረው። እኔም ጠረጥራቸው ከመረጃዎቹም የሰማዋቸው ምንድነው ቡታጅራ ሰው አለው ይሄ ልጅ። በጣም የሚገርመው ነገር ታዲያ ቡታጅራ ሀይሚን የሚወዳት አንድ ልጅ አለእና አሁን ከሰሞኑ ያሉበትን የብሩክና ሀይሚን ጉዳይ ራሱ በማስታወስ እነዚህ ልጆች አሁን በክፍተቱ ጭራሽ እያሰፋን ሄደን ሁለቱም ማለየት አለብን ብለው ራሱ ትልቅ ሴራ አስበው እንግዲህ ከቡታጅራ ሆኖ ልጆች አሉ። በተለይ ሀይሚን ከሰሞኑ ወደድኩ እያለ የሚናገር በጣም ከባድ ልጅ አለ። ታዲያ ይሄ ልጅ ነው እንግዲህ እዚህ አዲስ አበባ ያለውን ልጅ እያገኘ እየላከ በየቀኑ ወደ ቤት ትልቅ ችግር እየፈጠረ የሚገኘው ማለት ነው። ስለዚህ እባካችሁ ብሩክና ሀይሚ ያላችሁን ነገር አጠንክሩ። እንኳን ይሄ ማይታወቅ መንገደኛ ሰው አይደለም፣ ኦዲየንስ እየተናገራችሁ ያለው ጓደኛ ራሱ አሁን። በመጠኑ ሁኑ። በቃ እስቲ ሁለታችሁ ብቻ ተነጋግራችሁ ኑ። እስቲ ሁለታችሁ ብቻ እንመልከት እና ፍጼን ሁሉ እንኳን ባይገቡ በና ከእናንተ መካከል ጥሩ ነው አንዳንዴ ሁለታችሁ ብቻ ለማውራት ሞክሩ እያሉ ነው ብዙዎች የሚናገሯቸው ማለት ነው። እሱንም ደግሞ እኛ ተመልክተናል። ከሰሞኑ ራሱ ብዙዎቻችሁ ልብ ብላችኋል ብዬ አስባለሁ። ብሩክና ሀይሚ አንድ ክፍል ውስጥ በነበሩበት ጊዜ ያው እንደው መጨቃጨቁ ትንሽ መጋጨቱ እንኳን ቢኖር የከፋ ነገር ውስጥ እንኳን ገብተው አልገቡም ስለዚህ ብዙ ጊዜ ኦዲየንስም ይህን በመመልከት ነው፣ እስቲ ሁለታችሁ ብቻ ኑልን። ሁሌ እናንተ መካከል ሰው እየገባ ሰው እየፈተፈተ ነው ችግር የሚያመጣው፣ እና እኛም ይህንን መስማት ነው የመረረን። ስለዚህ እናንተ ብቻ ኑ። እንኳን ምንም የማይታወቅ ሰው ቤታችሁ እንዲመጣ አይደለም በመካከላችሁ እራሱ ያሉ ጓደኞቻችሁን አንዳንድ የምታማክሯቸውን ነገር ምረጡ፣ ቢቻል እናንተ ችግራችሁን ፍቱ እያለ ነው ሰው የበሰለ ሀሳብ አስተያየት እያደረሰ የሚገኘው ማለት ነው፣ እንጂ ያው የብሩክ ጓደኞችም የወሰዳችሁት አቋም አሁን ላይ ጥሩ ነው ብዬ አስባለሁ። በተለይ የብሩክ የቅርብ ጓደኛዬ ሆኖ በንዴት ሆኖ ምንድነው የምትሰራው እዚህ ቤት እየመጣ ለምንድነው ብሩክና ሀይሚን እምት መጠብጠው ሁሉ ብሎ በጣም በንዴት ሆኖ ሲናገረው ተመልክተናል። በቃ እንደዚህ አይነት አቋም ነው የሚፈለገውም። ልጁ ፊት ካላየ እርግጠኛ ነኝ በ አስሬ ቤት እያንኳኳ አይገባም። በቀደም ትልቅ ችግር የተፈጠረው ብሩክ እና ሀይሚ እንኳን አንድ ላይ ሆነው ፍፄ በር ከፍቶ ሲያስገባው ነው በጣም ትልቅ ችግር ውስጥ የገቡት። ስለዚህ እባካቹ፣ ለልጁ ፊት ላለመስጠት ሞክሩ። ፊት በተሰጠው ቁጥር ነው ከባባር ነገሮችን እያረገ ሌላ ጣጣ ውስጥ እየከተታቸው የሚገኘው። ስለዚህ አንድ ሰው ማንም ያለ ፍቃዱ ወደ ቤቱ ገባት የለበትም። ስለዚህ ይህን ነገር በመረዳት እባካቹ ሀይሚ ጋር ይሄ ግለሰብ አስሬ እየመጣ እንዲበጠብጥ ፊት አትስጡ፣ ለማለት ነው መልእክቴን ማስተላለፍ የምፈልገው ፈጣሪ አምላክ ደግሞ ባወጣችሁት ነገር ሁሉ ፈጣሪ ከሳችሁ፣ በመልካም ነገራችሁ ሁሉ ፈጣሪ አምላክ ያላሰባችሁትን ሲሳይ ይስጣችሁ። ተቸገረ እንዳሰባችሁ እንዳበላችሁ ሁሉ ፈጣሪ አምላክ በጥሩ ሲሳይ ሁሉ ይገብናችሁ በማለት የዛሬው መረጃዎችን እዚህ ላይ ያበቃለሁ። በሌሎች ቪዲዮዎች እስክንገናኝ ለዛሬ ይዤ ላችሁ የመጣሁት መረጃ ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።